ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮ ትጋብዛለሁ። መልካም ቆይታ። ሆስፒታል ኦዛር በመጨረሻም ከደረሰበት አደጋ አገግሞ አይኖቹም ይከፈታሉ። ሩቺያን በጣም ደስ እያላ ትናገራለች። ኦዛር አሁን ተሽሎሃል አደለ? ጥሩ ስሜት ላይ ነው ያለው በምልክትም ባይኑ ይነግራታል። በእውነት ፈጣሪ ይመስገን አላህ ይመስገን። በእውነት ወደ ራስህ እየተመለስክን ያለው ፈጣሪ ይመስገን። በእርግጠኝነት ደግሞ ከተወሰነ ቀን በኋላ ሙሉ ለሙሉ ይሻላል። ቦታው ላይም ሶመር እንደደረሰ ይናገራል። አባዬ አባዬ፣ ፈጣሪ ይመስገን፣ አይኖችህን ገልጠሀል ዛሬ። ፈጣሪ ይመስገን። አባዬ ከዚህ በኋላ ሁሉም ነገር ይስተካከላል፣ ሁሉም ነገር ያበቃለታል። አባዬ ምንም ነገር እንዳትጨነቅ፣ ደህና ትሆናለህ አባዬ። በነገራችን ላይ አባዬ ይሄ አደጋ አንተ ላይ ያደረሱት ሰዎች እያንዳንዳቸው እጃቸውን ያገኛሉ፣ ሁሉም ታስረዋል። ሩቻንም ትናገራለች። ቅድም አናግሬው ነበር ሄሊኮፕተሩን ከፈጣሪ ጋር እንግዲህ ሕክምናው በጥሩ ሁኔታ ስለተሳካ በየቀኑ ለውጥ ያመጣል ይሻለዋል ብሏል። ወደ ቤትም መሄድ ትችላላችሁ ከተወሰነ ሰዓት በኋላ ብሏል። ኦዛርን መናገር እየከበደው ባይኑ ምልክት ሲሰጥ ሩቻንና እና ሶመርም ይደናገጥ አሉ። ምንድን ነው እሱ ኦዛር፣ የኔ ውድ ምንድን ነው ምፈልገው? በጣቱም ምልክት ያሳያል ሶመርም ይጠይቃል። ምን ተፈጠር አባይ? የምትፈልገውን ነገር ንገረን እስኪ፣ ምንድን ነው የፈለግከው? ስለ ሙስጠፋ ማወቅ ፈልገው። በመጨረሻም ስለ ሙስጠፋ የሚለውን ቃል ከሰማ በኋላ ኦዛርም በጣም ደስ ይለዋል። ደህና ነው፣ ደህና ነው አባዬ፣ ስለ እሱ አታስብ። ሙስጠፋ ደህና ነው፣ በጣም አግዞኛል፣ ከጎን የሆኑ ነበረ። እነዛን የተረገሙ የማይረቡ ሰዎች በቁጥጥር ስር ስናውል ከእሱ ጋር አብረን ተባብረን ነው። በጣም አግዞኛል አባዬ። ኦዛርም ደስ ይለዋል። በእርግጠኝነት ደግሞ አንተ ላይ የደረሰውን አደጋ አላወቀም ሙስጠፋ። ቢያውቅ ኖሮ በእርግጠኝነት ይመጣ ነበር አባዬ፣ ይመለከትህ ነበር። መጥቶ ቢያየው መልካም ይመስለኛል፣ ልጁም ቢያገኘው ደስ ይለኛል። የውልስ ሶመር ትክክል ነሽማ፣ ነገር ግን አንዳንድ ችግሮች አሉ ታስታውቂያለሽ ከደርያ ጋር የተያዘ ነገር። ለማንኛውም አባዬ የረፍት አድርግ። በመጨረሻም ሶመር ከተቀመጠበት ተነስቶ በመስታወቱ እያሻገረ ሲተክዝ፣ ሩጫያንም ቀረብ እያለች ትጠይቀዋለች። ልጅ የተፈጠረ ነገር አለ? ምንድን ነው እሱ የተፈጠረው? ንገረኝ። ቱርካነች ማየ ቱርካነች። ምንድን ነው ታዲያ? ቱርካን ምን ሆነች? ለማንኛውም ወደ ውጭ ወጥተን እናውራ። ልጅ እንውጣ፣ አባት እንዳይጨነቅ። በሌላ በኩል አዲሱ ቤቷ፣ ቱርካንም ባለችበት፣ እህቷ ደንሽም ደርሳለች። እህቴ እዚህ ቤት ውስጥ እንዴት ነው የምንኖረው አንቺ በጣም እኮ ነው የሚያስጠላው ባዶ ቤት ነው ከዚህ በተጨማሪ በጣም ይቀዘቅዛል የቤት እቃ የለው ምን የለው ባዶ ቤት እኮ ነው ምን እያደረግሽኝ ያለሽ ቆይ ንገሪኝ ቱርካን እዚህ ቤት ውስጥ ብቻሽ እንዴት ትኖሪያለሽ ይኸውልሽ እህቴ ዶንሽ አንዳንድ ነገሮችን ገዝቻለሁ ጠረጴዛ ምናምን የቤት እቃዎች ከሰዓት ያመጡልኛል የኔ ውድ እህት ቱርካን እያለችን ማዝናት አግፋታለች ለምንድነው ነው ከዛ ቤት የወጣሹ የተጎዳሹ ነገር አለ እንዴ ምን አይነት ነገር ቢያደርጉሽ ነው ምን ቢያስከፉች ነው ቆይ ያን ሞቀ ቤት ጥልሽ ወደዚህ ቤት የመጣሹ እህቴ ዶንሽ ትልቅ የሆነ ጉዳት ደርሶብኛል ቤት ለእኔ በፍጹም አይሆንም። በጣም ተጎድቼበታለሁ። ከዚህ በተጨማሪ ደግሞ ዶኑሽ አስጠንቅቄሽ ነበር፣ ለሶመር ምንም አይነት መረጃ እንዳሰጭ ብዬሽ ነበር። ነገር ግን በነገርኩሽ ቅጽበት ውስጥ ለሶመር አሳወቅሽው ያለሁበትን ቦታ። ምን ላድርግ ብለሽ ነው ቱርካን? ተገድጄ እኮ ነው። በጣም ተጨንቆ ነበር። ስለ አንቺ እያሰበ ነበር። ምናልባትም ደግሞ ከሱ ጋር ካወራሽ ሁሉም ነገር ይስተካከላል፣ ወደ ቤትሽ ትመለሻለሽ ብዬ ነው የነገርኩት ያለሽበትን ቦታ። እህቴ ዶኑሽ በኔና በሱ መካከል ያለው ነገር ተቋጭቷል። በቃ ከዚህ በኋላ አልቆለታል። እኔና እሱ መነጋገር ያለብንን ነገር ተነጋግረናል። ነገር ግን እኮ እህቴ ቱርካን ሶመር ነግሮኝ ነበር። ይኸውልሽ ስለሲቪላዊ ምክንያት ነው ይሄ ሁሉ ችግር የመጣብሽ። ስለ ሲቪላዊ ብቻ አይደለም፣ ይኸውልሽ፣ አንቺም ማታውቂው ነገር አለ። ዶንሽ በጣም ብዙ ችግር ያለው እዛ ቤት ውስጥ። እኔ እኮ እቀበላለሁ ያጠፋሁትን ነገር አውቃለሁ። ከሲቪላዊ ጋር ስራዬ መቀጠል አልነበረብኝም፣ ይህን አውቃለሁ። ነገር ግን የሰራው ስህተት ይኸውልሽ፣ ይቅርታ የማይደረግለት ስህተት አይደለም። እስከ ዛሬ ድረስ ሶመር እኔም በጣም ጎድቶ ነበረ ታውቂያለሽ። እኔ ግን ሁልጊዜ ይቅርታ አረግለን ነበረ። እሱ ግን አንድ ስህተት ቢያገኝ ያንን ሁልጊዜ እያነሳ ከእኔ ጋር ተጋጨ። ይቅርታ ሊያደረግልኝም አልፈለገም። እኔን ያደረገኝን ነገር ሁሉም ሰው ያውቃል። እህቴ ዶንሽ፣ አንቺም ብትኝ ታውቂያለሽ እየኔና ለመነጋገር ከረጅም ጊዜ በፊት ተሰብሯል እኔናሱ እሱ መግባባት የምንችል ሰዎች አይደለንም ከዚህ በኋላ እያለችም እያለቀሰ ቱርካን ትናገራለች በሌላ በኩል በፍቅር የከነፉት ደሪያና እንዲሁም ደግሞ ሙስጠፋ በመንገድ ላይም እየተካቀፉ ባለበት መኪናውን እያሽከረከረ ሳዲቅም ይደርሳል መኪናው ውስጥ ሆኖ ሁለቱን ሲመለከት እንደብደት እያደረገው ይናደዳል የዚህን ጊዜ ከደሪያ ጋር ፊት ለፊት ይተያያሉ ደሪያ እሱን እንደተመለከተች አባዬ ከመኪናውን በፍጥነት ይወርዳል አባዬ እሺ ደሪያ ይኸውልህ አባይ በድጋሚ ልትከራከረኝ ወይም ደግሞ ልታሳምነኝ ከሆነ ወይም ደግሞ ልታሳፍረኝ ከሆነ የመጣው በፍጹም አልቀበልም። አባይ እኔ በፍጹም አልሰማም። እንደዛ አይደለም የኔ ልጅ እኔ እንደ ድሮ አልጨውም። አሁን እኔና አንቺ ልክ እንደ አባትና እንደ ልጅ ሆንን ቁጭ ብለን ማውራት ያለብንን ነገር ሁሉ እናውራለን። በመጨረሻም ሀሳብሽን ትቀይር ያለሽ እንዲሁም ደግሞ እጅሽ ላይ እያደረግሽውን ቀለበት ትመልሻለሽ፣ ለባለ ንብረቱ ትመልሻለሽ። ይህንን ጉዳይ በመጨረሻ እንዘገዋለን ማለት ነው። ወደ ቤታችን እንሂዳውን እና ወደ መኪናውን ንግባ እያለ እጇን ያዝ ሲያረጋት ከአባቷ ላይም እጇን ታሸሻለች። አባይ እኔ ሐሳቤን አልቀየርም ከዚህ በኋላ እያለ እየተራመደችም ወደ ሙስጠፋ ጋር ስትሄድ፣ ደሪያ ልጄ ባክሽ እንደዚህ አታደርጊ ባክሽ። በዚህ መልኩ የአንቺ ጉዳይ መሆን የለበትም እያልኩሽ ነው፣ አይሆንም እያልኩሽ ነው። ልጄ እባክሽ አዳምጭኝ። ከእኛ ጋር በሽሽቅ ውስጥ ለመግባብ ብለሽ እንደዚህ የማይሆን ውሳኔ አትወስኝ ባክሽ። በደንብ ተረጋግተሽ ወስኝ፣ አስቢው ህይወትሽ ላይ ማተኮር አለብሽ የማይሆን ነገር አትወስኝ ባክሽ እያለ አባቷ ሲናገር ዞር እያለች ሙስጠፋን ትመለከተዋለች ሙስጠፋና ደርያ አይን ላይን ይተያያሉ እንደዛ ነው የሚሻለው ልጅ ሀሳቤን ተቀብለሽኛል አይደል ይውላ አባዬ እኔ ራሴ በምፈልገው መልኩ ነው ህይወቴን የምገነባው እናንተ ከዚህ በኋላ በዚህ ሀሳብ የምትመጡ ከሆነ ዞር በሉልኝ ህይወቴንን ያውቃለሁ እንዴት ማስተካከል እንዳለብኝ የራሴ መንገድ እከተላለሁ ይበቃችኋል በቃ አባዬ ከእኔ ራቁ እያልኳችሁ ነው በቃ እኔ ራሴ ምርጫ መርጃለሁ ምንድነው ቆይ አንተ ያደረግካት አንተ የማትረባ ልጅ ምንድን ነው ያደረካት ልጅን? ይች ልጅ እኮ ገና ሮጣ እንኳን አልጠገበችም። ደሪያን ወደ ኋላው እያደረገ ሙስጠፋም ከሳዲክ ጋር ይፋጠጣል። እኔ እኮ ዝም ብሎ ሰው አይደለሁም የራሴ የሆነ ስራ ያለኝ ሰው ነኝ። ምንም እንኳን እናንተ ባትፈልጉትም የኔን ስራ ወይም ደግሞ ባትወዱኝም እናንተ እኔም ቢሆን ወድቆ የተገኘው ሰው አይደለሁም። ቤተሰብም ቢሆን አለኝ። እኔም አቶ ኦዛርም በደንብ አርገ ታውቀዋለህ አቶ ሳዲክ። የስራ ባልደረባም ነው ትልቅ ድርጅትም አለው። እሱ እኮ የኔ አባት ነው። ወድቄ የተገኘው ሰው አይደለሁም። አይደለም እንዴ አባት ሳዲክ፣ ቤተሰብ አለኝ እኔም እኔ ከእናንተ ጋር እንደዚህ መሆን በፍጹም አልፈልግም፣ አቶ ሳዲክ። እማይሆን ነገርም አፈላፊ መነጋገር አልፈልግም። ደርያን በጣም ነው ማፈቅራት፣ እሷን ብትሆን ደግሞ በጣም ታፈቅረኛለች፣ ትወደኛለች። እኔና እሷ ቃል ተግባብተናል፣ ተዋደናል። ምንም እንኳን ጋብቻ እናንተ ፈቅዳችሁን ልንብ አንጋባም፣ ነገር ግን እድሉን የምትሰጡን ከሆነ ለእናንተ ማብራራት የሚገባንን ነገር ሁሉ መናገር እንችላለን፣ እናብራራለን። አቶ ሳዲክ፣ የእናንተ ቤተሰብ እጅግ የተከበረና ስርዓት ያለው ቤተሰብ እንዳላችሁ በደንብ ጥሩ ሰዎችም እንደሆናቸው አውቃለሁ። ነገር ግን እኔም በፍጹም ልትቀበሉኝ አልቻላችሁም። እያዋረዳችሁኝና በጣም እየናቃችሁ ያላችሁት ጥላቻ ብቻ ነው የሰጣችሁኝ። የዚህን ጊዜ ሳዲክም እየተራመደ ወደ ሙስጠፋ ጋር ይቀርባል። አንድ ነገር ላስጠንቅቅህ፣ አንተ በፍጹም ልጄ ላይ ቀለበት አታስርላትም። አንተ በፍጹም ከእኔ ልጅ ጋር ቤተሰብ ሊኖረ አይገባም። ልጄን አታገባትም። ይሄ እንዲፈጸም፣ ይሄ ጉዳይ ያንተ ህልም የሆነ ጉዳይ እንዲፈጸም በፍጹም አልፈቅድም። እኔ አቶ ሳዲክ እያልክ ያለው ፍቅር የሚባል ነገር በቃ ትርጉም የለውም ማለት ነው። እኔ እና እሷ ብንዋደድም መጋባት አንችልም ማለት ነው። በጣም ብልጣ ብልጥ ልጅ ነህ፣ በእውነት አንተ ልጅ በደንብ አድርጎ ገብቶሃል የተናገርኩት ነገር። ብዙ እንድናገር ግን ብዙ እንድለፈልፍ ባታረገኝ ደስ ይለኛል አንተ ልጅ። ሙስጠፋም እየተናደደ ይናገራል። የእኔ ቤተሰብ ሲቪላይ እና እንዲሁም ደግሞ ኦዛሬ ባይሆኑ ኖሮ ትቀበለኝ ነበር አደለ? ለልጅህ ባል እንደሆን ትቀበለኝ ነበር። ልጅህ ደርያ ከማንም ጋር መሆን ትችላለች፣ ነገር ግን ከኔ ከሙስጠፋ ጋር መሆን አትችልም አይደለም? ለምንድ ነው የማይሆነው ንገረኝ፣ እስኪ አቶ ሳዲክ ንገረኝ። ከሁለቱ ስለተፈጠርኩ ነው? ክብር የሌለኝ ሰው ስለሆንኩ ነው? ጥፋቴ ንገሪ። ሙስጠፋ ሙስጠፋ እያለችም ደሪያ ለማረጋጋት ትሞክራለች። አባዬ፣ ይበቃል፣ ይበቃል አባይ እባካችሁ፣ ይበቃችኋል። ደሪያ፣ ይኸውልሽ እያስጠነቀቅኩሽ ነው። እኔ ያልኩሽን ነገር ወይ ታረጊያለሽ፣ ወይም ደግሞ ሀሳብሽን ትቀይር ያለሽ። እኔ ባልኩት ተስማሚ ያለሽ። አባዬ፣ እኔ አንተ ባልከው አልስማማም፣ ሀሳቤንም አልቀይርም። ስንት ጊዜ ነው የምናገረው? በቃ ከምወደው ሰው ጋር ነው ያለሁት። ሀሳቤን አልቀይርም ከዚህ በኋላ አባዬ። ሙስጠፋም ደስ እያለው የደሪያን እጅ ንቅ እያደረገ እየያዘ፣ እኔና እሷ በፍጹም እርስ በእርሳችን ተስፋ አንቆርጥም፣ ሁለታችን ተስማምተናል፣ እንፋቀራለን አባት ሳዲክ። እውነታው እንግዲህ ነው። ተወደኛለች ወዳታለሁ። የሁለቱን እጅ መያያዝ ሳዲክ ሲመለከትም ደም ፍላቱ ይነሳል። ሙስጠፋም ይናገራል። አቶ ሳዲክ ለሰርጋችን እንጋብዛሃለን። ምናልባት ፈቃደኛ ከሆንግ ትመጣለ፣ ካልሆነ ደግሞ እንግዲህ በመጨረሻ አንድ ቀን የልጅ ልጅህን ትመለከታለ። አቶ ሳዲክ የዚህን ጊዜ ተናዶ ሳዲክም ኮሌታና ኮሌታውን የሙስጠፋን ይዞ በቴስታን ብሎ አፍንጫውን ይሰብርለታል። አባዬ ምን እያደረክን ያለው አባዬ ምን እያደረክን ያለው አባዬ ልቀቀው ልቀቀው አባዬ። ሳዲክም እየደጋገመ በወስቅ ሙስጠፋንም ይደበድበዋል። አባዬ እባክህ ልቀቀው ልቀቀው፣ እየደጋገመም ይደበድባል ሳዲክ። ልቀቀው ልቀቀው፣ አባዬ። እገልሃለሁ፣ አንተ ማትረባ ደደብ፣ እገልሃለሁ አለቀም፣ እያለም ጉሮሮን እንቅ አድርጎ ሳዲክ ሙስጠፋን ለመግደል እየታተራል። ሰዎቹም አካባቢው ላይ ይደርሳሉ። ልቀቀው ልቀቀው፣ ኧረ ገደልከው ልቀቀው፣ አባዬ አባዬ። ዞር በሉልኝ ዞር በሉልኝ እናንተ። እገልሃለሁ፣ እገልሃለሁ። አባዬ ልቀቀው። ልጄን ትተዋታለህ፣ አንተ ማትረባ አንተ ደደብ፣ ከልጄ ትርቃለህ፣ እገልሃለሁ። በመጨረሻም ከገላገሏቸው በኋላ ደርያም ትናገራለች። አባዬ፣ በእውነት እጠልሃለሁ፣ ጠልቻለሁ። ከዚህ በኋላ ከመንገዴ ላይ ዞር በል። ከዚህ በኋላ ገባህም? አባዬ ሳርዳር ይዘው ሂድ፣ ይዘው ሂድ፣ አባዬን ማየት አልፈልግም። ከዚህ በኋላ ሳርዳርም ይናገራል እንሂድ በቃ እንሂድ፣ እንሂድ፣ አባት ሳዲክ እንሂድ። በመጨረሻም አባት ሳዲክ ከሳርዳር ጋር ሆነው ከቦታው ይሄዳሉ። እራሷን ለመቆጣጠር እየከበዳት ደርያ ወደ ሙስጠፋ ምጠጋ እያለች ሙስጠፋ ደህና ነህ? ሙስጠፋ እጁን ዘርግቶላት ደርያም ታቅፈዋለች። ሁሉም ነገር ሰላም ነው፣ አትጨነቂ አንቺ እያለም ደሙን ይጠርጋል። በሌላ በኩል ምሽት ላይ ቱርካን ተከራየችው ክፍል ብቻዋን በቅዝቃዜም በተኛችበት ሶመር ትራስና ልብስ ይዞ ወደዛ ቦታም ይደርሳል። በሩን ከፈታ አድርጎም የተኛችበትን ሁኔታ ይመለከታል። ትራሱንና እንዲሁም ደግሞ ተጨማሪውን ልብስ ይዞላት ከመጣ በኋላ ከጎኗ አረፍ ብሎ ልብሱንም ለቱርካን ያለብሳታል። አብረውም ይተኛሉ። ይሁንና ይህን ሁሉ ነገር ሲያደርግ ቱርካን ግን እንቅልፍ ይዟት ነበርና ሲያሰሙና በፍጹም አልሰማችሁም ከቆይታ በኋላ እሷንም አቅፏት ዝም ብሎ እየተመለከታት ባለበት አይኖቿንም ገለጥ ስታደርግ ቱርካን ሶመርን ትመለከተዋለች። በጣም ትደነግታለች። ለምንድነው ለምንድነው የምታሁ ደግሞ ለምን መታሁድ እዚህ? እኔ እኮ ትቼሽ አልሄድኩም። ከልብሽና ከውስጥሽ እስካላጠፋሽኝ ድረስ እኔ አንቺን ትቼ መኖር አልችልም። እንደዛ ደግሞ ማድረግን አልችልም። ይኸውልህ ሶመር አንተን ከልቤ ላይ ማጥፋት አልችልም ከውስጤ የለጠፋችልም እኔ ምለው ግን ምንድን ነው ቆይ ለምንድን ነው የሁሉ ነገር እናንች ላይ የሚፈጸመው ለምንድነው ደስተኛ ሆነ አንኖሩ እታውቃለህ እኔ ሁልጊዜ የማስበው እኔና አንተ ከተጋባን በኋላ ሳንለያይ እንድናረጅ ነበር አብረን እንድናረጅ ነበር የምፈልገው እንዲሁም ደግሞ አንተ ሳትሞት ከአንተ በፊት ቀድሜ መሞት ነው የምፈልገው የነበረው ምክንያቱም ምን እያለ አንተ መኖር አልችልም ከአንተ ውጭ መኖር አልችልም እኔ ለአንድ ቀንም ቢሆን ከአንተ ውጪ ተነጥሎ ስለ መኖር አስቤ አላውቅም ልክ እኔ እንደማስበው ነው የምታስቢው ማለት ነው የኔ ፍቅር ተመሳሳይ ነው ሀሳባችን በጣም ቀዝቅዞኛል ሶመር ቤቱ በጣም ይቀዘቅዛል እኔም ብሆን ቀዝቅዞኛል ወደ እኔ ቀረብ በይ ልቀፍሽ ጠጋባይ ጠጋባይ ብሎ ተናግሮ እሷም ቀረብ እያለች በመጨረሻም ይተቃቀፋሉ። ይሁንና ግን ይሄ ሁሉ ነገር ቱርካን በዕድሟ እያለመች ነበር። ጠዋት ላይም ከእንቅልፏ ሳትነቃ በጣም ቀዝቅዞኛል ሶመር እያለችም ብቻዋን ስታወራ በመጨረሻም ስትባንን ስትመለከት ባጠገቧ አይደለም ሶመር፣ ምንም አይነት የለበሰችው ልብስም እንዲሁም ደግሞ ትራስም አልነበረም። የዚህን ጊዜ ቱርካን በጣም ትደነግጣለች። ከዚህ በተጨማሪ ብርድ ስለመጣትም የህመም ስሜት ይሰማታል። ከተኛችበትም ተነስታ መስኮቱንም ከፍት ያደረገች ወደ ውጪ ምናልባትም ሶመር መጥቶ እየጠበቃት እንዳደረ መኪናውንም ለማየት ትሞክራለች ይሁንና ግን ሶመር በፍጹም ቦታው ላይ አልተገኘም። በሌላ በኩል ሶመር እቤቱ ከቱርካን ጋር የተኛበት አልጋ ቀፉት በመጨረሻም ብቻውን እሳሉን ሶፋ ላይ ከተኛ በኋላ ልክ እንደነቃም እየተከፋና እንዱም እንዲሁም ደግሞ እያዘነ ለቱርካንም ለመደወል ስልኩንም ካስቀመጠበት ያነሳል ይሁንና ግን በድጋሚ ለቱርካን ለመደወል አሰበ በኋላ ፍላጎቱን ገጥቶ ስልኮንም እየደበረው ያስቀምጣል። በጠዋት ሆስፒታል ኦዛርም ከህመሙ ሙሉ ለሙሉ አገግሞ ከሩጫና እንዲሁም ደግሞ ከሶምር ጋር እያወራ ነው። ሶምርም ይናገራል። በነገራችን ላይ አባዬ እንኳን ደስ ያለ ዶክተሩን አናገርገዋለሁ። ከዚህ በኋላ ሁሉንም ነገር ይፈቱልሃል። በመጨረሻም ቤት ትሄዳለህ። ጥሩ እንክብካቤ ይደረግልሃል። መውጣት ይችላል አባትህ ብሎኛል። በጣም ጥሩ ልጅ። በጣም ጥሩ። እዚህ ቦታ ብዙ መቆየት አልፈልግም፣ ደክሞኛል። ሩቻንም ትናገራለች። አታስብ ኦዛር፣ በፍጥነት ወደ ቤት እንሄዳለን። እኔ የምልህ ግን ሶመር፣ ሙስጠፋ እንዴት ነው? ደህና ነው ደህና ነው አባዬ፣ አታስብ። ግን ያው ምን ታደርገዋለህ፣ ያችን ልጅ ጠልፏታል፣ ይዞ ጠፍቷል። አልገባኝ፣ ምን እያልክ ነው ያለው። ሶመር ምንድን ነው የምታወረው? የምን ጠለፋ ነው እያሉ ሲያወሩ ቱርካንም ቦታው ላይ ትደርሳለች። ኦዛርም ደስ እያለው እንኳን ደህና መጣሽ፣ እንኳን ደህና መጣሽ ልጄ፣ ወዴት ሄደሽ ነበረ? ወዴት ጠፋሽ? አባትሽ ኦዛርን እንዴት ነው እርሳሽው? እኮ ኧረ በፍጹም እንደዛ አይደለም፣ እንዴና፣ አሁን ትናንትና ሄጄ ነው ጠይቄ ነበረ፣ ምንም አይለውም ይሻላል ሲሉኝ ሄድኩት እያለች ስትናገር ሩቻንና እንዲሁም ደግሞ ሶመር ጉዳዩን የሚያውቁት ሰዎች ዞር እያሉ ይመለከቷታል። ሶመርም ወደ እሷ ጋር ቀረብ እያለ ይናገራል። ይኸውልሽ፣ እኔና አንቺ እንደተለያየን አባዬ አቅም በዚህ ሁኔታ ውስጥ ሆኖ ደግሞ የእኔና አንቺን ጉዳይ ማወቅ የለበት ያለበትም እንዳትናገሪ ብሎ ተናግሮ ጥሏትም ይሄዳል። ቡና ነገር ያስፈልገኛል ሄጄ ልጠጣ በቃኔ፣ እናንተ ተጫወቱ እያለችም ከተቀመጠችበት ተነስታ ሩጫንም ትወጣለች። ኦዛርም ይናገራል። ቱርካን አረፍ በይ እንጂ ለምንድን ነው የምቆመው? ከጎኔ አረፍ በይ እንዴንሽ ግን እኔ ደህና ነኝ ደህና ነኝ አባት ወዛር ወደ ሙሉ ጤንነት እንድትመለስ በእውነት ፈጣሪን ለምንላሉ አመሰግናለሁ የእኔ ልጅ በእውነት አመሰግንሻለሁ ከዚህ በተጨማሪ ደግሞ ይኸውልሽ ካልሰማሽ ልንገርሽ ያ የተረገመ ሰው ጥቃቱን ያደረሰብኝ ሰው በቁጥጥር ስር ውሏል ሰምቻለሁ ሰምቻለሁ በጣም ደስ ብሎኛል ምንድነው እሱ ግን ማለት ግራ ገብቶኛል ይኸውልሽ ልጄ ሶመር ለምንድን ነው ብቻ ሽንትቶሽ የወጣው ለምን ሄደ እኔ ምን አውቃለሁ ምናልባት ሻይ ነገር ፈልጎ ሊሆን ይችላል መልካም በቃ ችግር የለውም ከወዛር ጋር አውርታ ከጨረሰች በኋላ ቱርካንም ወደ ውጭ ስትወጣ ሶመርን ከፊት ለፊት ታየዋለች በረ ረጅሙ ተንፈሳ እየተራመደችም ዞር ሲልም ሶመርም ይመለከታታል። ፊት ለፊትም እንደተያዩ ሁለቱም እኩል ማውራት ይጀምራሉ። ትናንትና ማታ በህልሜ ይኸውልሽ ትናንት በህልሜ ሁለቱም ከተነጋገሩ በኋላ ቱርካንም ፈገግ ትላለች። ይኸውልሽ እየተኛሽበት ቦታ በጣም ቀዝቃዛ ነበርና ቀዝቅዞች ነበር ሶመር፣ ቀዝቅዞኛል ቀዝቅዞኛል፣ በጣም ብርዶኛል እያልሽ ነበር። እና አዲስ ቤት ውስጥ የሚታይ ህልም ወይም ደግሞ የታየ ህልም ትክክለኛና እውነተኛ ህልም ነው ይባላል። ለማንኛውም እንደዛ እያልሽ ነበር። በህልሜ እኔ ብቻዬን ተኝቻ ላውቅም ነበረ ከአንቺ ጋር ከተዋወቁ በኋላ ምስጋና መግባሽ እና ላንቺ ያው አዲስ ቤት ውስጥ የተኛው ትንም እና በመጀመሪያ ህልሜ ያየሁት እንግዲህ አንቺን ነው። በጣም ቀዝቅዞች ነበረ። ይቀዘቅዝሻል ገና ቱርካን ከዚህ ሰዓት ጀምሮ የውልሽ ምንም አይነት ፍቅር አንቺን የሚያሞቅሽ ፍቅር አይኖርም። የአንችን ልብ የሚያሞቅ ፍቅር አይኖርም። ይህን ከተናገረው በኋላ እየተናደደችም ቱርካን ጥላውም ስትራመድ ይናገራል። ከአባትሽ ጋር አወራሽ የተፈጠረውን ነገር አወቁ? ነገርሻቸው? እኔ ለማንም ምንም ነገር አልተናገርኩም። እማወቅ አለባቸው። ለማንኛውም የውልሽ ሂጅና ንገሪያቸው። ሁሉም ሰው መስማት የሚገባውን ነገር በጊዜ ይሰማል። አትጨነቅ። ከፈለክ ግን አንተ ሄደህ መናገር ትችላለህ። እንደተለያየን ስለ ምንም ነገር አትጨነቅም አይደለም። አንቺ ቤተሰቦችሽ በምን አይነት አስከፊ ሰዓት ላይ እንዳሉ ወይን እንኳን መረዳታቸው ምን ይሰማቸዋል ብለሽም አታስቢ። ማንም ስለ አንቺ የሚያስብም አይመስልሽም የሚጨነቅም አይመስልሽም አይደለ? እሱማ ይጨነቃሉ፣ በእርግጠኝነት ይጨነቃሉ። ሁሉንም ነገር እኔም በሆነ ነግራችኋለሁ። እኔ ከማንም ምንም የመደብቀው ነገር አይኖርም ከዚህ በኋላ ሶመር፣ የማፍርበት ነገር ደግሞ ምንም ነገር የለኝም፣ ሚስጥር የለኝም። ልክ እንደናንተ ቤተሰብ እሱስ፣ ልክ ነሽ። ምክንያቱም ለአንቺ ሁሉም ነገር ቀላል ነው። ሶመርን ትችዋለሁ ትያለሽ። ምክንያቱም ሚን ያለች፣ ከዛ በኋላ ተጠናቀቀ፣ በቃ ጨረስሽ። ጥሩ ምክንያት አለሽ አይደል? ተወቃሽም ሆነው እኔ ብቻ ነኝ። አንችም የምትወቅሹ ቤተሰቦችሽ የሚወቅሱት ሁሉም ሰው የሚወቅሰው ግን እኔን ነው፣ አይደለም ምክንያቱም ሶመር ሁልጊዜም ቢሆን እስረኛ ነው። የዚህ ዓለም እስረኛ ሰው ነው። ሁልጊዜ ጊዜ ጥፋተኛ እሱ ብቻ ነው፣ ተፈርዶበታል አይደለም ኤውልስ ሶመር፣ እኔ ከዚህ በኋላ አንተ የምትናገረውን ነገር መስማት አልፈልግም ብላ ተናግራ፣ በመጨረሻ ቱርካን ጥላው ተራመዳለች ትራመዳለች። ውድና የተከበራችሁ ቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ቻናል አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁም